ድብን ሰይብ ሆይ ዛሬ እዚህ ሆንያላ አላህ እንዳገናኘን የጀነት ገበያም ላይ እንዳገናኘን አላህን ጠይቀዋለሁ፣ አሉኝ። ከዛ በኋላ ሰዒድ ብን ሰይብ ምናሉ፣ አወ። ፊሃ ሱቁን ጀነት ውስጥ ገበያ አለ እንዴ? ሱቅ አለ እንዴ ብዬ ጠየኳቸዋል። ቃለ ነዓም፣ አዎ፣ ነቢዩ ዓለይሂ ሰላቱ ሰላም ነግረውኛላ። እኛና የእነሱ ልዩነት እዚህ ጋር፣ ብዙ ሰው ትለይ ባለንበት ዘመን የመሰ ለውን ነው፣ የሰማውን ነው የሚያወራው። የሓራ ወሬ ነው ሰነድ የሌለው ደጋጎች እንዲያሉ ሼሆች፣ እንዲያሉን ሰነድ ያለው ከሆነ ከቁርአን ሐዲት ጋር የሚገጥም ከሆነ ችግር የለም። እንዲሁ የምርቃና ከሆነ ግን ጠር ነው። በተለይ የአራ ጉዳይ ላይ ሲሆን ለይሰ ዩባዑ ፊሃ ሸይኡን ወላ ዩሽታራ የሚገዛ የሚሸጥ ነገር የለም። እዚሁ የገዙ ብልሆች ሸጠው ለይል ተነስተው ሰግደው ጾመው ሰደቃ ሰጥተው ሐጅ አድርገው ዝምድና ቀጥለው።

ጀነት ውስጥ ገበያ አለ እንዴ ሱቅ አለ እንዴ ብዬ ጠየኳቸዋል። ቃለ ነዐም አዎ፣ ነቢዩ ዓለይሂ ሰላቱ ወሰላም ነግረውኛላ። የእኛና የእነሱ ልዩነት እዚህ ጋ ነው። ብዙ ሰው በተለይ ባለንበት ዘመን የመሰለውን ነው የሰማውን ነው የሚያወራው። የሓድራ ወሬን ሰነድ የሌለው ደጋጎች እንዲያሉ ሼኾች እንዲያሉን፣ ሰነድ ያለው ከሆነ ከቁርአን ከሓዲት ጋር የሚገጥሙ ከሆነ ችግር የለም እንዲሁ የምርቃና ከሆነ ግን ጠር ነው። በተለይ የአኼራ ጉዳይ ላይ ሲሆ አቡ ሁሬራ፣ አዎ ሱቅ አለ ነቢ ስላ ሰላም ነግረውኛል አሉ። ኢዛ ደኸሉ ፊሃ የጀነት ሰዎች ጀነት ሲገቡ እንደየስራቸው በየደረጃቸው ይመደባሉ፣ ያርፋሉ። ከዛ በኋላ በዱንያ የቀን አቆጣጠር መሰረት እንደ ጁሙዓ ባለ የጊዜ ገደብ ሳምንታዊ የጊዜ ገደብ አላህን ይዘይራሉ።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 በየደረጃው ሰው ልጅ ጀነት ይገባል። ጀነት ከገባ በኋላ እገሌ ከኔ ይበልጣል የሚል ስሜት ውስጡ ላይ አይሰማው። የሚስካ ሻዋ ላይ የተቀመጠው የሚም የወርቅ ሚንበር ላይ ከተቀመጠው ይበልጥ ይበልጣል ብሎ አይሰማው። እኔ አንሳለሁ አይ። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሲሉ አላህን እናየዋለን እንዴ ብዬ ጠየኳቸው፣ አለው አቡ ሁረይራ። ነቢያችን ሰለላሁ ዐለይሂ ወሰለም አዎ፣ ፀሐይ ይታያል አይታይም ብላችሁ ትጨቃጨቃላችሁ እንዴ?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 በመማሪም በመህረቴም ነው እኮ እዚህ ደረጃ ያደረስከው። ባልምረህማ እዚህ ያደርስም ነበር ይለዋል። መሀሪነቱን ያስታውሰዋል። በዚህ ሁኔታ ላይ ያሉ ከላይ ደመና ይመጣል፣ ሽቶ ያዘንባል። ደመናው ደመና ይመጣል ደመናው ሽቶ ያዘንባል። ከዛ በኋላ አላህ ተባረከ ወተዓላ ባሮቹን ተነሱ፣ ወዳዘጋጀሁላችሁ መከበሪያችሁ ሂዱ ይላቸዋል። የፈለጋችሁትን ውሰዱ ይላቸዋል። ሁዙ መሽተሀይቱ አላህን ካዩ በኋላ